ይኸውልሽ ነገ አብረን እንሄድና ልብስ ትቀይሪያለሽ። ቀሚስ ምናምን ልታለብሽ ከሰውነትሽ ጋር የሚሄድ ነገር እንገዛለን። ቀሚስም ከሆነ ማለት ነው። ከረባት ማሰራችንም እንጂ ብችል አስረልክ ነበር። እሱንም ቢሆን አስተምርሻለሁ ነው። እኔ የምለው ዳጣ፣ ከልጆቹ ጋር የተግባባሽ ነው? ኬትዬ፣ ወርቅ የሆነ ወቶች ናቸው ያሉት። በተለይ ውሃማ ውሃ የበረሃ አበላ

ያንን ህይወት ለመታደግ ብሎ ወንድሜ ይህንን አደረገ። እና ማታ ስገባ ወንድሜ ይህንን እንዳደረገ ነገር ተናገዱ፣ ተቆጣው፣ የማደርገውን አጣው፣ እንደምን ዳደረገኝ። ከዛም የት እንደ ጣላት ጠየኩትና የጣላት ቦታ ላይ ለምፈልጋት ተያይዘ ሄደ። ከዛ ቦታ ላይ ወጥቼ አጣዋት። ይኸው ከዛ ጊዜ ጀምሮ በእልሜም በሁኔም እየተከተለ የሚያሳድደኝ ሆነ የሚያሰቀኝ ሆነ። እናቴ እናቴ ትሄዳለች፣ አውጥታችሁ ስጥሉ ይዘን ማለት እናቴ ትሄዳለች ሞታ ነው። መጀመሪያ አይደል? አሁን ስለሱ ምጠይቅበት ሰዓት ላይ ሰላም፣ ሰላም ወዳጆችና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ታይበያላችሁ። በደህና ደረሳችሁ እግዚአብሔር ይመስገን። ከኔ ጋ ሁሉ ሰላም ነው። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል ማለት ነው። እንግዲህ ዛሬ ዳጣ ክፍል ሁለት መተናል ከባ እንግዲህ በክፍል አንድ እንዳያችሁት ዳጣ ዛሬ በጣም በደስ በሚል ሁኔታ ላይ ነው ያለችው። ቤተሰቦቿን አግኝታለች። እንግዲህ ያው ትክክለኛ ማለት ሙሉ ባትሆንም እግዚአብሔር ይመስገን ቤተሰቦቿን አግኝታለች ማለት ነው። አባቷን እንግዲህ ያው አባትየው ይሄን ያክል 100% ሮብ አይቀበልም። እንግዲህ ያው የሱ የዲኤንኤ ውጤቱ እንደሚጠበቅ ሆኖ ግን ከሚ ከተናገራቸው ከእሷ ከተናገረቻቸው ነገሮችና ከተለያዩ ነገሮች አንፃር እንግዲህ ዳጣ ልጁ እንደሆነ ሰውየው አምኖ ተቀብሏታል ማለት ነው። በመጀመሪያ እንኳን እንዳያችሁት በጣም ድንግጦ ነበረ። እሱ ለራሱ ትዳሬን፣ ህይወቴን ልትበጠብጥ የመጣች እብድ ናት ብሎ ነበር ማለት ነው። እንግዲህ ሞገስም ኖ እብድማ አይደለችም፣ የምን እብድ ነው የምትለው ብሎታል። ከዛም እንግዲህ ያለውን ነገር ሻይ ቤት ሂደው ከተመካከሩ ከተረዳዱ በኋላ ያለውን ነገር ወቅቱን ጊዜያቱን ቦታውን ሁሉን ነገር ሲነግሩትኝ ሲያስረዱት፣ ሰውየው ወደኋላ ተመልሶ እንግዲህ እሱም ከህሌና ጸጸታ ወጣች ማለት ነው። ልጅ ብትሆኚ ደስ ይለኛል፣ እንኳን መጣሽ። ይሄ ችግር የለውም አባትሽ ነይ ብዬ መቶ ፐርሰንት ባልቀበልሽም እሱን ቀጥታ በሂደት የምናየው ነገር ሆኖ እንዳለ ግን ደግሞ እውነት ቢሆንልኝ ደስ ይለኛል ብሏል ማለት ነው። እንግዲህ ቤትም ስትገባ ዳጣ በጣም ነበረ ሴትዮዋ ልጆቹ የደነገጡት ምንድናት? ማናት? ምንድን ነው ብላ በተለይ እናትየዋ በጣም ነው የደነገጡት ማለት ነው። ከዛም እንግዲህ አባትየውና ዳጣ ከተመካከሩ በኋላ ይዞ መቶ እንግዲህ ቤት እንድትቆይ ከልጆች ጋር የተወሰነ ጊዜ እንድታሳልፍና ያለውን ነገር ቀስ ብሎ በሂደት እንደሚሆን የሚሆን ነግሯታል ማለት ነው። ከዛም እናት ሳ እናት የት ነች? እናቴን ገላችኋት ነው እኔን ወንድም ከሆነ የጣለኝ እንግዲህ እኔ ሳልሆን ወንድሜ ነው የጣለች ብሏታል ማለት ነው። እና እናቴን እኔን ስትጥሉኝ እናቴ ምናለች? ስጠፋ ምናለች? ሲቀጥልስ ደግሞ የታለ እናቴ፣ የት ናት? ብላ ነበር ዳጣ። ተረጋጊ ለሱን እሱም ጥያቄ የመለስበት ለሁሉም ጊዜ ያለው ረጋ በይ ብሏታል ማለት ነው። እሷም እንግዲህ ረጋ ብላ ተመልሰው ቤት ገብተዋል። ቤት መታ እንግዲህ አባዬ ብለሽ እንዳትጠሪኝ ምክንያቱም ብዙ የሚስተካከሉ ነገሮች ስላሉ እሱ ነገር ከባድ ነው ብሏት ነበር አባትየው። እሺ ብላ ግን ውጭ ላይ እስኪ አንዴ አባቴ ብዬ ልጥራህና አቤት ልጅ በለኝ ብለው ነበር ዳጣ። እንግዲህ ምን ነው ለምንድን ሲላታይ ከልጅነቴ ጀምሮ ምኞቴ ስለነበረ ነው ብለዋል ማለት ነው። ከዛም እንግዲህ አባዬ ብላ ስትጠረው ወይ የልጄ ብሎ ቅፍ አድርጓታል። እሷም ስቅስቅ ብላና ያለቀሰችው ብቻ ስላገኘች አባቷን ስላገኘ በጣም ደስ ብሎናል። በቀጣይ ደግሞ እንግዲህ እናቷን እንደምታገኝ ምንም ጥርጥር የለውም ታገኛለች። ሲቀጥል ደግሞ እንግዲህ አባትየው አባቴ ብለሽ እንዳትጠርኝ ምንም እኔና አንቺ ብዙ ነገር የሚቀርስ ነገር ስላለ ተረጋጊ ብሎ ቢላትም እንግዲህ ዳጣ ታውቃታላችሁ፣ ምንም እያንዳንዱ ነገሮች መሸሸግ አትችልም። እንግዲህ አባትየው ልጆች ጋር ቤተሰብ ቤት ውስጥ እንዴት ነው እየለመድሽ ነው ወይ ሲላት፣ እንዴ በጣም በጣም ደስ የሚሉና ቆንጆ እህቶች ናቸው እህትና ወንድም ነው ያገኘሁት ስትለው፣ እንግዲህ እናትየው አልጋ ቤቱን አሳምታለች ማለት ነው ወይም እንግዲህ የጋሽ ደረጀ ባልተቤት በጣም ነው የደነገጠችው። ምክንያቱም ምንድን ነው ስትለው እሱ አርፈች ትቀማጭ ትቆያለች ትወጣለች ብሏት ስለነበረ በጣም ነው የደነገጠችው። እንግዲህ ቀጥታ መጣ ሳሎን ድረስ ምንድን ነው ብላ ነው ላቸው ላይ የወጣ ይባቸው አባትየው እንግዲህ እንደዚያ አትበያይ ብዬሻለሁኝ። አባዬ እህቶች ወንድሞቼ ማለት እንዳትዪ ብዬሻል ነበር እንዲህ ሲላት፣ እሺ በቃ ይቅርታ ብላ ዳጣም እንግዲህ ድንግጥ ብላ ስትስትል እናትየዋም ሰምታለች። እንግዲህ ምን ይፈጠር ይሆን? ምንም አታ መጣም ዝሮ ዝሮ የሆነውን ነገር ሰውየውና እንግዲህ ባልተቤቱ ትንሽ ሊጣሉ ይችላሉ ብለን ተስፋ እናደርጋለን። ምክንያቱም ሰምታለች ኦሬዲ እና ምንድን ነው የሆነው ነገር፣ እሱንም ደግሞ በአጭር ከዚህ ቤት አስወጣታለሁ እያለች ለልጇ ስትዋራት ነበረ። ለኤቢ ኖች እኛ ልጇ ማለት ነው የኛው ወንዱ ልጅ ደግሞ ያው የነሱ ልጅ አይደለም። እንግዲህ ውሃ የምትባለው እህቷ የዳጣ እንደነገረቻት የጓደኛው የአባቷ የጓደኛው ልጅ እንደሆነ ነው የነገረቻት ማለት ነው። እንግዲህ እሱና እሱ ደግሞ ዳጣ ምናምን በጣም ፒስ ሆነዋል። እሱም ዳጣ የሆነ ነገሯ በጣም ስለተመቸው ዋው ዳጣ፣ ይች ዳጣ በጣም የሆነ ነገሯ ብቻ ደስ የምትልጅ ነች ሲል ያትኛዋ ቀንታ፣ እንግዲህ ዳጣን ይችን ልጅ ከቤት አባሩልኝ እያለች እናቷ ጋር እንግዲህ ያለውን ነገር ቁ እያለች ነው እናቷም እንግዲህ አብሽር ያይዞሽ የኔ ልጅ እሷማ እሱን አትነጥቅሽም እሷን ነካቢ ብለን አትነካም አብሽር እያለች አትገኛለች ዳጣ ምንም አስብ አይደለም ዳጣ ያው ታውቃታላችሁ ሁሉም ሰው ጋር ግልጽና ተጫዋች ልጅ ነች እንግዲህ እዛ ኳስ ውጭ ላይ ሲጫወቱ ወይ አብራ እንደ እነሱ አብራ አልተጫወተች እችኛው ማለት ነው። በቃ ማለት በውስጧ በቅናት ብድ ስክር ብላለይ ማለት ነው። እንግዲህ ዛሬው ዲያጣ ከመምጣቷ ዲያጣ እንግዲህ ልጁ እያነበበ እያለ ቀጥታ ክላሱ ገብታ ነበረ። ከዛ እንግዲህ ስትገባ ምን እያረክ ነው? ይሄ ሁሉ የመጽሐፍ እያነበብክ ነው? እንደ ማስኪ ነኔ ለኔም ስጠኝ መጽሐፍ ነው ማንበብ ከቻልሽ ሰሻለ ብላት ነበር ማለት ነው። እና ምን ቸገረሽ? ታነቢያለሽ፣ መጽሐፍ መርጨ ስጠሻለሁ ምናምን ሲላት፣ ያቺኛዋ ልጅ መታ አለ ማለት ነው እንግዲህ ዮናታንን። ምን እየሰራህ ነው? እኔ ግን አስጠናኝ፣ መጽሐፍ ስጠኝ ስልህ እኔን አንድ ቀንም እንትን ብላ አታውቅም፣ ክላሴ እንዳትገቢ እያልክ ትላለህ። እሷን ግን አጠገብህ አልጋ ላይ ራስዋ አስቀምጠ ታወራት አለህ ብላ ነበር ያለችው ማለት ነው። ከዛም ያው እንግዲህ ረ፣ እኔ እንደዛ አላልኩኝም። አንቺንም መጽሐፍ አልሰጥሽም፣ አታንብቢ ብዬም አላቅምም ልልም አልችልም። እሷንም ደግሞ ክላሴ ስለመጣች እኔ ውጪ ብዬ አሁን እንዴት ሊያባራት ይችላሉ ለምን አለማለት ነው። አይ አይደለም እኔ አሁን ምኔ ነው የማያምረው? ከሷ በምን አንሸ ነው እያለች እንትን ትላለች ስትል ነበረ። ከዛ እሱም እንግዲህ አይ ይቀርሻል፣ አላት ማለት ነው። ይቀርሻል ሲላት ምን ስትለው፣ ይቀርሻል ያልኩት እኔ አስተሳሰብሽ ነው እንጂ መልክሽን ወይም ሌላ ነገርሽን አይደለም ብሏታል ማለት ነው። ከዛ ውጭ ግን ቆንጆ ነኝ አይደል ትላለች። ከሰው ከመልኩና ከንትኑ በላይ ዋናው ትልቁ ነገር አስተሳሰቡ ነው እና አዎ ቆንጆ ነሽ ብሏት ነበረ እንግዲህ እሱን ለጠጋጠጋ ስትል ያው ልታማልለው እየፈለገች ነበረ። እንግዲህ እሱም ድጋሚ እንዳትነክኝ አላልኩሽም እንዴ ብሎ እንግዲህ ካጠገቧ ነው ወደዛ ገፍትሯትኝ ጥሏት የወጣው። እሷን በጣም ነው የተናደደችው። ጥሏት ነው የወጣው ማለት ነው። ኦልሬዲ ከክላሱ ብነግረሽ ብነግረሽ አሳሚኝም አይደለ እኔ ለናት እና አባትሽን ያለኝ ክብር እንጂ አንቺ ለአንቺ ጭራሽ ክብር የሚገባሽ ሰው አይደልሽም ብሏት ነው ሰድባት የወጣው ማለት ነው። ያው እንግዲህ ዝም ብላ ነው እንግዲህ እጇን ባፈዋ ጭና ቁጭ አለችው። እንግዲህ ዳጣ አሁን ላይ የዳጣ እንግዲህ አሁን ህይወት እንዳዲስ ነው የጀመረው። ካሁን በኋላ ነው እንግዲህ ብዙ ቻለንጆች ይገጥሟታል። ምክንያቱም እነዚህ ልጅቷ ይችኛዋ በተለች ኤቢ የምትባለዋ ልጅ በጣም ከባድ ናት፣ ይመስለኛል ሰራተኛዋ፣ ለዳጣ ብላት ነበር። በነገራችን ላይ ገና እንደ ገባች፣ እዚህ ቤት መቀመጥ ከፈለግሽ መጀመሪያ ከኤቢ ጋር በጣም መስማማት አለብሽ። ከዛ ውጭ እንኳ ሌላ ችግር የለውም። ውሃም ጸባዋ ምንም ችግር የለባትም። እና ዩናታን እናትየውም እንግዲያው እንግዲህ ትየም ትልቅ ናው ባህሪያቸው ትንሽ አስቸጋሪ ነው፣ ግን ዋናዋ እችኛዋ ልጅ ነች። ሲቀጥል ደግሞ ዮናታን እንደ የምትፈልገው ነግረዋለሁ እሱ ሲወዳት አሉ ብላ ጠይቃ ነበር። ዳጣም እንግዲህ አይ እሱ እንኳ አይመስለኝም፣ ዙሮ ግን አንቺ ለመኖር ከፈለግሽ እንደዛ ነው ብላ ነግራት ነበር። ሰራተኛዋ እንግዲህ ዳጣ ያው ለሌላ ፈልጋ ምናምን አደለም፣ ግን ያው እንደዛ ያደረገሽ ነበረ። ዞሮ ግን ያቺኛዋ ልጅ በጣም እየተናደደች ባት ነው እንግዲህ። ቀጣዩን ክፍል ደግሞ በአዲስ ቪዲዮ እስከምንገናኝ እናንተ ሰብስክራይብ ያደርጋችሁ፣ ላይክ ያደርጋችሁ አብራችሁን ቆዩ። ቀጣዩን ክፍል እንግዲህ በአዲስ እንመለሳለን ማለት ነው። እንግዲህ ዳጣ የዲኤንኤ ውጤቶች ብዙ የሚቀሩ ነገሮች ይኖራሉ። ከዛም ደግሞ አባት ዮዋን ትንካለች በኋላ ወደ እናቷ ጋር እንሄዳለን ማለት ነው። ቀጣይ ክፍል እንገናኝ። ሰላም ቆዩ።